የክርስቶስ ሰኮንክ ምልክት ምንድን ነው? እስቲ ውት ፓስተሩ ይሄ መቤታችን የሚሰድበው ምን የሚለው ምልክቱ ምንድን ነው? ከራባት ነው፣ የክርስቶስ የሆኑ ዝላይ ነው፣ ሀያ አራት ሰዓት መብላት ነው፣ እርግጫ ነው እያለ ነበር ልጅ በዚህ የሚቀርጸው ልጅ ማለት ነው። እርግጫ ነው፣ ቦክስ ነው፣ የክርስቶስ መሆን ውሸት ነው፣ ገንዘብ ማካበት ነው። ለቆናጽል ግበብ ቦሙ ወላይ ወላይ ወፈሰማይኒ ምጽላል ቦሙ ለወልደ ጓለ መያው ጻል ያሰም ክርሶ እስቲ በምናቸው ነው ክርስቶስ የሚመስሉት? ክርስቶስ እኮ ማንንም የማይነቅፍ ጭምት ነው። ማንንም የማይነቅፍ ፈሪሳውያንን እንኳን የማይሳደብ የጧፍ ኩስታሪ የማያጠፋ የተቀጠቀጠ ሸምበቆ የማይሰብር ፍጹም ሕዱ ነበረ። ዝም የሚል እያወቀ ያላወቀም የሚመስል መኑ ጸፋ አከየ እየተባለ የሚሰለቁበት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 ገብርኤል አይበልጣቸው ዳዊት አይበልጣቸው አብርሃም አይበልጣቸው ጳውሎስ አይበልጣቸው ድንግል ማርያም አትበልጣቸው። የሚበልጣቸው አብ ብቻ ነው። ክርስቶስም ወንድማቸው ነው። በእነሱ ለቱ ስባት የሚበልጣቸው ማን? ማንም ከየት የመጡ ናቸው? እነዚህ ምልክታቸው የዲያብሎስ ልጆች ምልክታቸው፣ ትቢት። እስኪ ትቢት በሉለችው በሉ እንጂ ንገሩኝ። ክርስቶስ ማን ያለ አብ ከኔ ይበልጣል። እስኪ አብ ከኔ ይበልጣል በሉ አንድ እንደሆነ ግን አብ አነ ዋብ አሃዱነ እኔና አብ አንድ ነን አላለም፣ ብሏል እኔና አብ አንድነን ብሎ አንድ ከሆነ አባቴ ይበልጠኛል ያለ ለምንድን እንደ ነው? ካባቶቼ እኔ አንሳለሁ በሉ ለማለት ነው። ከየትኛውም በላይ ናቸው። እሚሰማቸው ካገኙ ሲኖሱ ሲኖዶሱ ግድ የለም። እግዚኦ ሰማይና ምድር ኮ ይደነግጣሉ። ክርስቶስ ተመልከቱ አንከሩ ሐራለኡላን ተመልከቱ ሶበሪ ወለሳት ግሩ እንዘይት ላክ ላርዳ ይሁን ወይ ቀን ታቁ ይሁን አስደናቂው ግሩም እሳት እሱ ድሪቶ ታጥቆ የደቀ መዛሙርቱን እግር ሊያጥብ በተጎነበሰ ጊዜ መላእክት ደነገጡ ነው፣ አደነቁ ነው። አምላክ የፍጡርን እግር ሲያጥብ እነሱ የድንግል ማርያምን ጫማ ለመሳም አንሰግድም ይላሉ። ይሄ ነው ምልክታቸው። የላባ በጎች ምልክታቸው ይሄ ነው። የክርስቶስ መልክ የላቸውም። ትዕቢት ነው መልካቸው፣ ስድብ ነው መልካቸው።